ጤና ይስጥልኝ የቲጂ ዩቱብ ቻናል ተከታታዮች፣ እንዴት አደራችሁ? እንዴት ቆያችሁ? ስለምናችሁ? አለሆኔ እግዚአብሔር የተመሰገነ የሆነ እና እንዴት ናችሁልኝ? አላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁኝ። ዛሬ ደግሞ እችን ተልባ እንዴት እንደምንሰራት፣ እንደምንጥፍ፣ እንደምጠቅመን ያው የተልባን ጥቅም ሁላችንም እናውቀዋለን። ተልባ ለጨጓራ ለሆድም ለቁርጠት ለሁሉ ነገር መድኃኒት ነው። ተልባ ታውቃላችሁ፣ ያው ተልባ መድኃኒትነቱ ያው ሆድም ያለሰልሳል። በተለይኛ ሴቶች ያው እንግዲህ በየወሩ ትንሽ ግዳጅ አለችብን። ያች በዛን ሰዓት ቁርጠት አለ ህመም አለ። በዛን ሰዓት ይችን አመስ አመስ አድርገን ሞቅ አድርገን ስንጠጣ በጣም ቆንጆ ነው ማለት ነው፣ የኔ ውዶች ከዛ እንግዲህ ምን ያው ጣል እና አደርጋት እና እንግዲህ ተቆላለች ተቆላለች ተቆላለች ማለት ነው። ይህኔ ውዶች እ እንዴት ናቸው በተረፈ አላቸው። እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በገንፎ ብትበሉት አሙቃችሁ በጠጡትም በጣም ጥሩ ነው ማለት ነው ተ እንግዲህ ውዶች፣ ውዶች፣ ውዶች እንግዲህ ተልብዬ ተልብዬ እንደ እንደዚህ እንደዚህ እየበሰለች ነው ማለት ነው። ያ በተለይ ሰው ሲበልድን ተልባ ለልጆችን አስፈላጊ ነው ማለት ነው ው ስለዚህ፣ ጨጓራ ደግሞ ሲኖርባችሁ ይሄንን ድፍኑ ራሱ ዘፍ ዘፍ አድርጎ በስጓድም መታ መታ ወይ በማርም ቢሆን መታ መታ አድርጎ ሲጠጡት በጣም ቆንጆ ነው እና ተልባ ተጠቀሙት ማለት ነው።

የተልብዬን እወዳታለሁኝ ማለት ነው ውዶቼ። እንደዚህ ደርሳለች፣ ደርሳለች። ተልቤቴ ተልቤቴ፣ እንደዚህ ደርሳለች። እና ይ የተልባ አታፊሻ አልበሉች ምንም አይረባ የሆነ ገለባ ነገር ነው የሚያገርግን። ይሄ ብቻ መልክ ብቻ ነው መስመው። በጣም በቃ ያምራል ማለት ነው እናፋለች ማለት ነው። ዛምን አደርግ ያለ ወ በፊት እንደዚህ እንደቋል ማለት ነው። ተስተካክሎ ደቋል፣ ግን አይረባም። እንደዚህ እንደኛ ሀገር ተልብ አይደለም። ሽታው እራሱ እንደኛ ሀገር አይደለም፣ ግን አለኝ። ቆይ ኦርጅናሉን ደግሞ በሌላ ጊዜ ቆልቼ እየፈጨዋለሁ ማለት ነው። እንደዚህ ቆንጆ ቆንጆ ቆንጆ ሆናለች ተልቢት፣ እንደዚህ ደቀቅ ብላለች። አሁን ይፈልጋችሁ በገንጉ ይፈልጋችሁ፣ አሙቃችሁ መጠጣት ትችላለች ማለት ነው። ወዶች በጣም ነው የሚያምረው። ወዶች እንግዲህ ያው እቃ አስጋድ እዛ ምንድን ነው ስኳር አደርጋለሁ ማለት ነው። ከዛ ደግሞ ምንድን ነው፣ በነገራችን ላይ ተልባ ትንሽ ስታደርጉ ነው የሚወፍረው ታውቃላችሁ። ስለ አንድ ላይ ላይ ለውሽ መቀነስ ካለብኝ አንጓድሬ ወይም በቃ አድርጌ አድርጊ አስቀምጠው ማለት ነው። የምፈልገውን ያህል ተቀምና ምክንያቱም ብቻዬን ስለሆንኩ እንትና ብ ይህን ሁሉ መጠቀም አልችልም ማለት ነው። ምክንያቱም በ ሰራቸው ሙቃሽ ኢንተንሲ እንደዚህ መቀመም አትውን ይላል። ትንሽ ሲቆል ከተወሰነ ሰዓት በኋላ ይወፍራል ማለት ነው። ተልባ ባለ ባህሪው ከተወሰነ ከዋሳ በኋላ ይወፍራል እና ይህንን ወይ አሙቃችሁ ደግሞ ወይ በገንፎ እንዲመብላት ትችላላችሁ ማለት ነው። አሁን ራሱ እየወፈረ ነው፣ ቅድም ቀጭን ነበር እየወፈረ ነው። ቀጥታ ውድድዬ በተለይ ሴቶች የተጠቀሙት በጣም ቆንጆ ነው። ለቁርጠትም ሆነ ለጨጓራ በጣም አሪፍ ነው የተጠቀሙት፣ ውዶች። እኔ እንግዲህ ገንፎ ሰርቻለሁኝ፣ ያው በተልቢት ይልበላ ማለት ነው። እናንተ እየሰራች በሉ። እንደዚህ ገንፎ ቆንጆ ነው። ለእናንተ አስፈላጊ ነው ለሴቶች ማለት ነው። ይሄኔ ወዶች በጣም እንደሚያምር ስለዚህ በሩ በተለይ ጨጓራልባቸው እና ደግሞ እንደገና ቁርጠት ምናምንም ሲኖር ላይ በጣም ቆንጆ ነው ማለት ነው። ተልባ ንፈጭን ነበረ በጣም ወፈረ በጣም ያምራል እና ማለት ነው። በጣም ነው የሚያምረው። ገንፎ ደግሞ ቆንጆ ነው፣ በሴት ልጅ ወገብ ያጠነክራል ማለት ነው። የኔ ማሮች፣ ያው እንግዲህ፣ ያው እችን እቺ ነይ ገንፊት ለበላ ዝግጁ ነኝ። እናንተስ እንዴት ናችሁ? እንዴት ተላላችሁ? ገንፎ አብራችሁ ለመብላት ዝግጁ ናችሁ? ተበላላችሁ ወይስ እንዴት እ ነው እንደ በጣም ነው በጣም በጣም ትንሽ ጋደም ያለውና፣ ተነስቼ ስራ ስራ ይሄ ማለት ነው። ለወንዶች አይደለም ያልኩት ማለት ነው። ያምራል። ገንፎ ቆንጆ ነ ይላቸዋለሁ። የኔ ማሮች አሁን እንግዲህ ላይ ወደ መብሎ ማለት ነው። ለንበላ ነው፣ ለንበላ ነው፣ ለንበላ ነው። ገንፍቴን ለንበላት ነው፣ ለንበላት ነው ማለት ነው። የኔ ማሮች ስለተከታተላችሁኝ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቶኝ ማለት ነው። የኔ ማሮች ስለ